ማንም የፈለገ አረብ ይሁን ኢትዮጵያ ይሁን ሳውዲ አረቢያ ላይ የሰውን ነፍስ ያጠፋ ነፍሱ ይጠፋል። አሁን አንድ ሳውዲ ሆነው ነው ቤቷ ውስጥ አንድ መዳም ሰራተኛውን ብትገላት እሷም የሞት ፍርድ ነው የሚፈረድባት። ግን ኢትዮጵያ ላይ አሁን የሰራተኛዋ ቤተሰቦች ይሄን ያህል ብር ይሰጣችኋል፣ መዳሟን አፉ በሏት ብለው ያን ነገር ከተቀበሉ ነው እንጂ ያለዛ፣ የሞት ፍርድ የሞት ፍርድ ነው። ገባሽ? የሞት ፍርድ ነው። የፈለገ ሀገር ዜጋ ይሁን የፈለገ ዜጋ፣ የሀገሩ ህግ ነው። ሀገር ህግ ነው። ይህ የሀገሪቷ ህግ ነው። አንድን ነፍስ ያጠፋ ነፍሱ ይጠፋል። ሳውዲያ ይሁን ይሁን። ባለፈው አላየሽም እንዴ አንድ ወጣት ልጅ፣ የአስራ ስምንት ዓመት ልጅ ወጣት መኪና እየነዳ አንድ ወጣትን ገጭቶ ገሎት አላየሽም? ስንትና ስንት ሚሊዮን ብር ቤተሰቦቹ የእነሱ ይሄ ጎሳው ጠቅላላ ሂደው የልጅ እናት ቢልም ብትለመን ብትለመን እኔ ልጄን ህይወት አጥቻለሁ ይገደልልኝ ብላ፣ የ18 ዓመት ልጅ ተገደለ። በመኪና በመኪና ሳያውቅ ነው፣ ያም እየነዳ ተጋጅተው ነው የገደለው። አውቆ እኮ አይደለም፣ ተጋጅተው ግን በቃ ፍርድ የፈረደበት ወንጀለኛ ነው ተባለ። ሳውዲው የ18 ዓመት ልጅ ተገደለ። የሀገሪቱ ህግ ነው። ያን ሁሉ ስጦታ ቤት ሰጣት፣ እናትዮ ንጉሶች ስጦታ ብር ያልተሰጣት የለም። አልፈልግም፣ ምን ያደረግልኛል? እኔ የልጄን ህይወት የመለስልኛል ወይ ብር አለች። በቃ አንዳንድ ደግሞ ብር የሚቀበል አለ። ይሄን ያህል ብር እንሰጣለን። ከዛ ምን ያደርጉታል? የሳውዲ ዜጎች ምን ያደረጋሉ? ብሩን ተቀብለው ያን ብር ይቀበሉና በዛ ሰው ስም መልካም ነገር ይሰሩበታል። ውሃ ያስቆፍሩበታል፣ ወይ የሆን ነገር ያደረጉበታል። ገባሽ? ይሄን ያለው ነገር አሁን ኦሬዲ የሱ ዘመዶች ካሉ ወይም ተደብቆም ከሆነ እዚህ እውነቱም ከወጣም ያው ዞሮ ዞሮ ኢትዮጵያም ከሆነ መንግስት ባለበት ሀገር ነው፣ እዛ መያዙም አይቀርም። ግን ለዚህ ልጅ መፍትሄው መያዝ አለበት። በሱ ምክንያት እንትን ከሚባል ብዙ ሰዎች እየተያዙ ነው። በጣም ብዙ ሰዎች እየተያዙ ነው። ቤት እየተሰበረ፣ እየተገበየ፣ እየተፈተሸ ነው። እንዴ እህቶቻችን ገና ወርቀት ልጆች እህቶቻችን እስር ቤት እየገቡ ነው። በዚህ ልጅ የተነሳ በየእጃዛ ቤት ነው የሚፈተሸው። ይሄ ልጅ እስከሚገኝ በየእጃዛ ቤት ይገባል። አረቦች ደግሞ ያውቃሉ፣ አካራዮች ራሳቸው ነው ደውሎ የሚነግሩት። እኔ ጋር እየተካራየ ሀበሻ አለ፣ ግቡና ፈትሹ። ሰላም አለይኩም። ልጅ አሊ ሀያከላ ተፈል። በዚህ ዙሪያ የምትናገር ነገር አለ ሙቤ? በጣም በጣም ያሳዝናል ነገሩ። ያው አሁን የተሰራው ስራ በጣም አሳዛኝ ነው። ለሚሰራም ሰው ለሁሉም ጠር ነው። እንደ ሀገርም ቢሆን እንደ ቤተሰብም ሀገርንም ቢሆን አሁን ሀበሾች ገዳይ እያሉ ነው። አሁን እዛ አሁን ደግሞ ነገር አለም በጣም ከብዶ ነው ያለው። የእኛንም የሀገርንም ስም አጠር ሴት ነው። ስለዚህ እንደእናንተ አይነት በጥሩ የሚሰራ ወንድሞቻችን እህቶቻችን በቃ አረቦቹ አሁን ሳያቸው እናንተ ገዳዮች እናንተ እያሉ ለምን እናንተን መከራ ውስጥ ከተታችሁ። ይሄ ልጅ በነገራችን ላይ አይደለ፣ ምንም ጥርጥር የለውም። በቃ አሁን ሰርቶ ለመኖር የሚተዳደር ቤተሰብ የሚመራ አለ፣ ብዙ ነገር አለ፣ ልጅም ያሳድጋል፣ ብዙ መስራት የሚፈልግ ሰው አለ። አሁን ግን ምን አይነት አስተሳሰብ፣ ምን አይነት አመለካከት ሊኖራቸው ለሀበሾች እንደሚችል መገንዘብ ቀላል ነው ብዬ ያስባሉ። ማለት ያሁን፣ በቃ ብዙ አሁን እኔ ጓደኞች እንኳ ብዙ የተያዙ አለሁ። በዙ የተነሳ ራሱ መስራት የሚፈልግ ብዙ ነገር አላማ፣ እርግጥ ችግር ሊመጣበት ይችላል፣ ግን አጋጣሚ ያንን ቻሌንጅ መቋቋም መቻል ነበረበት። ያው ነገሩ ተፈጥሯ፣ ብቻ የሚያሳዝን ነገር ነው የተደረገው፣ ድርጊቱ ይህል ነው። እሺ፣ ሹክራን ሀቢቢ። እኔም ይሄን ነው የምለው። ይሄ ልጅ በሰራ ወንጀል ብዙ ኢትዮጵያኖች ለአመታት እየሰሩ እየኖሩ ያሉ ብዙ መከራ ስቃይ ይደርስባቸዋል። እመኑኝ አረቦች በጣም ጥሩ ሰው ናቸው፣ ግን እነሱ ከመጣችሁባቸው ደግሞ በጣም መጥፎች ናቸው። ይሄ ልጅ ንገራችሁ። ይሄ ልጅን የደበቃችሁ ሰዎች እመኑኝ፣ ከእናንተ ጭምር ነው የሚይዟችሁ። እናንተ ጭምር ትያዛላችሁ። ይሄ ልጅ እስካልተያዘ እስካሁን ለምን ካሜራ አለ ይሄን ካሜራ ፈርፍሮ ፈርፍሮ እያንዳንድ ሻራዋን እያንዳንዷን እያንዳንድ የገባበትን በእያንዳንድ የገባበት ያመጡታል። የጊዜ ወቅት ነው። ይህን ደግሞ ነገ ሙቤ ምናለ በሉኝ፣ ታዩታላችሁ። እንደ አረብ ሀገር ቴክኒክ ላይ በአሁን ሰዓት ላይ እንዴ መኪና ራሱ ገና ገና በየቦታው ካሜራ አለ። ቴሌፎን እያወራ ራሱ ስትሄድ መኪና ውስጥ ጠቅ ያደርጋል። ምንም የለም። ድሮ እኮ ፖሊስ ነበር የጻፈ የቀጠ እንደዚህ ና ቆሚ የለምም። በየሞተው ካሜራ አለ ስፒድን የሚለካ ሁሉ ነገር አለለ። በየቦታው በየዛፉ ስር ካሜራ ነው ያለው። በነገራችን ላይ በየዛፉ ስር ካሜራ አለ እናንተ መታዩት የተደበቀ ካሜራ ማለት ነው። ስለዚህ በአሁን ሰዓት ላይ እንደ አረብ ሀገር ሴክሪቲ ሙሉ የተሟላ የለም። በነገራችን ላይ እመኑኝ፣ ይሄ ልጅ መያዙ አይቀርም ግን እሱን የደበቃቸው ልጆች አብራችሁ ትያዛላችሁ። አዎ እናንተ ላይም ይፈርዳል። ወንጀለኛን መደበቅ ወንጀል ነው። ስለዚህ አንድ ኢጃዛ ቤት ውስጥ አስቀምጻችሁት ከሆነ እዛ ኢጃዛ ቤት ያለው ጠቅላላ አብሮ ይገባል ማለት ነው። ስለዚህ ይሄ ልጅን ወደ ሕግ ማቅረብ አለባችሁ። ወንጀለኛ ነው። ወንጀለኛ እስከሆነ ድረስ አዎ፣ ወንጀለኛ ነው። በአረብ ሀገር ሕግ ደግሞ አንዲት ነፍስ ያጠፋ ነፍሱ ይጠፋል። ይሄ ጥሩ ሕግ ነው። ይሄ ሕግ እኛ ሀገር ላይ ቢኖር ኖሮ እህቶቻችን አይደፈሩም። ህጻናት አይደፈርም። እህቶቻችን በየጫካው እየተደፈሩ እየተገደሉ አደለ እንዴ? አለን እንደ ወይ አደለም። ማስረጃ ትፈልጋላችሁ? እህቶቻችን እንደሚደፈሩ በአሁኑ ሰዓት ላይ ምድረ ወታደሩ እየደፈራት አደለ እንደ? አለ መረጃ ምን ያሰማችኋለሁ። ቮይስ አለ። ዛሬ እንትና አለችል እንደዚህ ያርጋት፣ እንትናን እንጫወትበት፣ ለሶስት ለአራት እየደፈሩ መሳሪያ ይዣለሁ ብሎ ማለት ነው አለ አሰማችኋለሁ አለ መረጃ አለ ዝም ብዬ አደለ መዋሮ ያለሁት አለ ለሶስት ለአራት ደውሎ እንጋ ተቀበሏት ችል ተመታ ሰው አይደለች እንዴ ታዲ ተውት እናንተ እናንተ ቀልዱ ብቻ ለማንኛውም በጨዋ ደንብ ገብታችሁ ሀሳባችሁ መግለጽ ትችላላችሁ ስናስገባችሁ ግን እየገባችሁ እንትን ሪፖርት አርግታችሁ መውረድ የጀግንነት አይባልም። አንድ ነገር ግን እንደ ሁሉም ሰው ያላወቀው ነገር በጣም የሚገርመኝ አረቦችን መታችሁባቸው እንጂ አልመጡባችሁም። ልትሰሩ ልትለወጡ ነው የመጣችሁባቸው የአሪም ኮን አዲብ ይላሉ አረቦች። ስለዚህ ለስራ ስትወጡ፣ ለዓላማ ስትወጡ መታገስ የሚባል ነገር አለ በቃ ያያችሁትን ነገር እንዳላያችሁ ሆናችሁ የምታልፉበት አለ። በቃ ሰው ሀገር ላይ ስትሆኑ እንደ ሀገራችን ላይ እኮ እንደፈለጉ ዘና ብሎ የማይሄድበት ስንት ነገር አለ። ዘና ብላችሁ የምትሄዱበት ሀገር ላይ አሁን እዚህ እያንዳንዳችሁ የምትጽፉት እኮ እነሱ ቤት ቁጭ ብለው ለእነሱ እየሰሩ ከእነሱ ደሞዝ እየተቀበሉ እዚህ ጋር መጥተው አረቦችን እንትን ይላሉ። በጣም የሚገርመኝ ነገር ይሄ። በነገራችን በሰው ዋይፋ ገብታ በአረቡ ዋይፋ እኮ በሰው ዋይፋይ ገብታ ዜጋ እየጻፈች እንደዚህ ነው እንደዛ ነው እንደዛ ይላሉ። ህጉን አክብራችሁ በስነ ስርዓት ትግስት ኑሯችሁ ከሰራችሁ ስንት አረቦች አሉ። መጥፎ አረቦች የሉም አይደለም፣ ግን መጥፎ አረቦች ሲኖሩ ደሞዛቸውን ሲቀሙ እኛ ዜጋ እንዴት ነው የምናደርጋቸው? አረቦችን መጥፎን ምኮኛ አንመለስላቸውም። ግን ደግሞ ይሄ የእምነት ጉዳይ አይደለም፣ ሰብአዊነት ነው። በቃ የሰው ነብስ የኔ ወንድም ቢሆን የኔ አባት ቢሆን ብለሽ ስታስቢ ይሄ ይሰማሻል። የሀገሬ ልጅ ነው የሀገሬሽ ልጅ ስለሆነ ሰው መጨረስ አለበት ሰው መግደል አለበት የሰው ነፍስ ማጥፋት አለበት? አረቦቹ ጋር የወጣው ዜና ብያለው ሙቤ የሆነ ጥቆማ አድርጎበት ነው የሚለው ጥቆማ ስላደረገበት ገደለው ብለው ነው አረቦቹ ዜናውን ያወጡት በአረበኛ። ገባ እንግዲህ ለምን እንደጠቆመበት ምናምን፣ ያው ከጀርባ ያለውን አላህ ነው የሚያውቀው። ግን የሚሉት እነሱ ጥቆማ አድርጎበት። እንግዲህ ጥቆማ የሚያደርግበት የሆነ ነገር እየሰራ ሊሆን ይችላል። ብዙ ሀበሾች ደግሞ አስተያየት ሲሰጡ ያየሁት ከዛ ነገር ጋር የተያያዘ ጉዳይ እንዳለው ነው የሚያመላክተው እና የሆነ ሰው ሀገር ስትኖሩ አደብ ይኑራችሁ፣ በ በአደብ ማለት ነው። አብዛኛው ይሄን ነው የሚሰሩት። እኛ ልጅ በህገወጥ የሚሄዱት ብዙዎቹ በእርግጠኛ ልንገራችሁ እንደዚህ መጠጥ እየቀመሙ ቤታቸው ሲሸጣሉ፣ ይኸው እነዚህ የተያያዙ ናቸው። በኋላ ልጇ አሁን ሊያዝም ላይያዝም ይችላል። አሁን አምልጧል፣ የመን ገብቷል። ኢትዮጵያ ቢገባም በነገረች ላይ ያንቺን እህትና ወንድም ይሄን ከማድረግ ወደኋላ የማይሉ ኢትዮጵያ ላይ ቦዘኔ የሆኑ ሴት የሚደፍሩ ሌቦች ናቸው። እዚህም እየመጡ አራቂና የሚሸጡትና ሌባ የሚሆኑት ወላሂ ለአዚም ምንም አይነት ስርዓት የሌላቸው ልጆች ናቸው። እዚህም ስርዓት አጥተው ሀገሪቷን ያበላሸዋል። ሳውዲ አረቢያ ከዛሬ አስር ሰባ ስምንት አመት በፊት እንደዚህ አልነበረችም። ሙቤ አሁን ነው ጭምልክልክ ያደረጓት አራ እንደዚህ አልነበረም። ሳውዲ እንደ አሁን ነው እንደዚህ እንትን ያሉት እንዲ እንደዚህ አልነበረም። ኤልያስ ቀጥል፣ ሀቢ ቀጥል። አብሻል እኔ እንግዲህ እያስገ ስላለው እሷ ልጅ የተናገረችው በቂ ነው። እውነት ለመናገር የማንም እንትን ነው የመጣ እዚህ ብዙ ነገር እየሰሩ ያሉት። እዛም ኢትዮጵያ የሚረብሹ ናቸው፣ አገር አጥፊዎች ናቸው። እውነት ምንም እኔ እሷ ጋር በእንደው ሀሳብ ወይም ግዳት ነው። አለበለዚያም እንደው እኮ አስተዳደግ እኮ አለ። አስተዳደግ አንዳንድ ጊዜ ጥሩ ቤተሰብ ያሳደገው ሰው አህ ለሰውም እኮ ያስባል። ሰብአዊነትም ይባል ነገር አለ። እንደው ሃይማኖት ይቀመጥ ችግር የለም። እኔ ኢትዮጵያ ክርስቲያን፣ ሙስሊም ብዙ ሆነን እንኖራለን በዚህ ጉዳይ ምንም። ግን አንድ ሰው ህግ ወጥ ስለሰራ እንትን ስለሆንኩ ብለው የሚያስታኩን ነገር ነው የሚያሳዝነኝ።

አረቦቹ ላባች ቢክሩንም ሀቅ ቅስና ሃይማኖታችንን አክብረን ለቤተ ክርስቲያን ረድተን ቤተሰብ ረድተን ቁርስ የሚራገፍበት ሳር ቤት የነበረው ቆርቆሮ ቤት ሰርቶ ጫማ ሌለው ጫማ ድ ፍትህ ያላገኘው ስንት ሰውን የሞተ ስንት ወጣት ነው የተዘረገፈ፣ በአደባባይ በጥይት የተደፋ። ይሄ ህግ ቢኖር ኖሮ ይሄ ሁሉ ህዝብ ያልቃል። ይሄ ህግ ቢኖር ኖሮ ይሄ ሁሉ ህዝብ ሙስሊም ክርስቲያኑ ያልቃል ከሁሉም ዜጋ እያለቀ ያለ አይደለም ስለዚህ ይሄንን እኔ እቃወማለሁ አጥብቄ ሁላችንም እናውቃለን ደሀ እኮ ነን የደሀ ልጅ ማነው ነው የሀብታም ልጅ ከወርቅ ቤት ከእንትን ቤት የመጣ ሁላችንም ከሳር ቤት እና ከቆርቆሮ ቤት ከሚያፈስ ቤት ነው መጣ ነው ከክራይ ቤት ሰልችቶን ነው ከክራይ ቤት ዛሬ አከራ ነው አረብ ሀገር ሰርተን ነው እኔ እውነት ለስናገር የደሀ ልጅ ነኝ፣ የገበሬ ልጅ ነኝ። ቆርቆሮ ቤት ቢኖረንም እኔ የለኝም፣ ተከራይቼ ነበር ምኖረው የቤት ክራይ ሀታ የቢሪ ውሃ የአማርረኝ ነበር። ሽንት ቤት ጓደኞቼ እንዳይመጡ እንዳይጠቀሙ ከለከል ነበር። ያማሮኝ ነው ልጅን ትቼ የሁለት አመት ልጅ ትቼ የተሰደድኩት። ዛሬ እኔ አከራይ ነኝ፣ እግዚአብሔር ይመስገን። ጉልበቴን ቢከፍሉኝም በሃይማኖቴ ሳይነኩኝ፣ አክብሬያቸው አክብረውኝ ነው የኖርኩት። ስለዚህ ሊነኩ አይገባል። እንደውም አሁን ልጅሽ ተመረቀች ልበል። ልጅሽ ስንት ነው ሆነዋል? እንደሃይ ተመርቃ ወደ ዘጠኝ አለፈችልኝ። ከስምንተኛ ክፍል አስራ አምስት አመቷ አስራም ትልቅ ሆነች። አሁን አድጋለች። ለዛ ነው ባለፈው የሆነ ነገር ለዛ ነው ፈጣሪ አንቺ ጀግና ጀግና ኢትዮጵያ የትነሽ ጥሩ ለሀቅ የምትመሰክር ነሽ። እኛ ከሀቅ ወደኋላ የምትይ ነገር አይደለሽም እና እኛ ኢትዮጵያኖች የፈለገ በእምነት ብንለያይም ተከባብረን የሰው ሀገር እስካለን ድረስ እኔ አሁን ለእሷ እኔ የሆነ ነገር ብትሆን እኔ ካልደረስኩለት ማን ይደርስላታል? እኔ ካልደረሱች ማን ይደርስላት? ግን ሀቅ ደግሞ ሀቅ ነው። ካጠፋች ትዬ አትብታለች ነው ምለው፣ ገባችሁ? እኔም ካጠፋው አትብታለች ነው እና ይሄ ነው። እናንተ ግን እንዴት ነው እንደዚህ እንደ ኖ? በቃ አለማዋን ታውቃለች፣ የወጣችበትን አለማ ውቃ፣ አለማዋ ላይ ጸንታ ለሁሉ ጊዜ ታግላ ልጇንም እሷንም ህይወት ለመቀየር ትችላለች። ይሄ ነው። አንዳንዱ ግን ከሀገር ሲመጣ ምድረ ዱርዬ ምድረ መጥ፣ እዛ ሀገር ላይ ወንጀለኛ የነበረ እዚህ ይመጣል። እዚህ መጥ የሰው ሀገር ሂዶ ደግሞ እዛ እንደሚሰራውን ወንጀል እዚህ ልስራ ሲል አይሆንም፣ የሰው ሀገር ነው ያለው። በዚህ የተነሳ ብዙ እህቶ ወንድሞቻችን መከራ የደርስባቸውን እየታፈሱ ነው። በዚህ ልጅ የተነሳ ደብቃችሁ ደግሞ ያስቀምጣችሁት ሌላውን ኢትዮጵያ እንዲታፈዝ እያደረጋችሁ መሆኑን እወቁት። የአረቢ ከላይ የገባሽው አንድ ነው። ስማ ሰላም ዐለይ፣ የአረቢ መጨረሻን አሳምርልኝ። ወዓለይኩም ሰላም፣ የእኛንም አሳምርልን፣ የአረብ መጨረሻችን አሳምርልን ነው የሚለው። ለብቻ አይደለም፣ ለሁሉም ሙስሊም እሺ። እሺ ኸይር ነው። ወደ መልክትሽ ገና አላችሁ። አልሐምዱሊላህ፣ በሰላም ከታች ከላይም አላችሁ። ሰላም ዓለይኩም ብያለሁ እና አንድ ደስታ ብቻ ነው አለኝ። ቶሎ ቶሎ ባ ሰው እየጠበቀ ቶሎ ቶሎ እያላችሁ እንትን አትበሉ። ሲስተር አንቺ ታችሁና እታች አዳምጪ። አሁን አንዳንድ ሰዎች ማለት ቶሎ ቶሎ በለዋ፣ ከገባችሁ አይቀር ሀሳባችሁን ወደ ፖይንታችሁ ግቡ። እሺ ቀጣይ እስማኤል እና ወላሂ በጣም በጣም ነው የሚያሳዝነው ሙቪ። ይሄ አሁን የተደረገው ድርጊት ኢትዮጵያ ላይ ያለው ነገር እንባ ሳይደርቅ አሁን ደግሞ ሌላ ነገር ማለት ነው። አሁን እዛ ብዙ ነገር ሲፈጠር ኖረ። አሁንም ደግሞ ወደ የሚገርመኝ ነገር መሳሪያ ታጥቀው ምን ብለው ምን ብለው ሳውዲ ገጠር ላይ ጫካ ላይ ልክ ፋኖ ስታይል አድርገው የሚኖሩ ብዙ ወጣቶች አሉ፣ ገባ በአረቄ የሚሸጡ ሰውን ከአሁን በፊት የዛሬ ስንት ዓመት ነው እስከ ልጁ አረቂውን ሲያሳየው አረቡ እስከ ልጁ የገደለውን ሳተላይት ነው ብድግ አድርጎ የወሰደው። አሁን ይሄ ልጅ የትም መደበቅ አይችልም። ግን እስከዛ ድረስ ግን ያሉት ወንድሞቻችን ግን ተጉላሉ። ገባ እየታሰሩ ነው። አሁን በቂም በቀል እየተደበደቡ ነው። በብዙ ነገራቶች ላይ በጣም ብዙ ነገር ስቃይ እየደረሰባቸው ነው። አሁን እኔ በጣም ብዙ ይጽፉልኛል። ለምንድነው እንደዚ አይነት ነገር ክስተት የሚከሰተው? በቃ ጉዳዩን ኢትዮጵያ ኤምባሲ የሚይዘው ከሆነ ኢትዮጵያ ኤምባሲ መያዝ ይችላል፣ የሚከራከርለት ከሆነ መከራከር ይችላል። ነገር ግን በዚያ ውስጥ ላይ ያሉት ልጆች ብዙ ነገር እየተፈጸመባቸው ነው። በፊት ክብር የነበራቸው ሀታ ህጋዊዎች እንኳ አሁን እኮ እንደፈለጉ አሁን እየሆኑ አይደለም። ህጋዊዎቹ ራሱ አሁን በጣም አስቸጋሪ ላይ ነው ያሉት። ለምንድን ነው አሳልፈው አሳልፈው አሁን በጣም ያሰ አላህ ጥሎበት ነው። መቼም ይሄ ቀጠረ አላህ መየሻ ነው። ነአም ይሄን እናውቃለን። ነገር ግን ለምንድንሄድ ነው ሳኡዲ ላይ ስንገባ አረብ አገሮች ላይ ስንሄድ፣ ለምንድንሄድ ነው የሄድነው አላማችን ምንድን ለግድያ ነው የምንሄደው ሰው ለመረበሽ ነው የምንሄደው ሴትን ለመድፈር ነው የምንሄደው? አብዛኛውን እኮ ሌላ ሀገር ዜጋ አይደለም፣ ኢትዮጵያን ኢትዮጵያ ነው እኮ ሴቶችን እንኳ እየደፈረ ያለው። ተነግሮኝ ነበረ ሶሻል ሚዲያ ላይ ትንሽ ኮሚኒኬት ስላለኝ፣ ሳጥን አትክልት ሳጥን ላይ ነው አብሯት የሚሰራው ኢትዮጵያዊ ደፍሯት ስትነግረኝ የነበረው ኢትዮጵያ። ለምንድነው የምንጨካከነው እዚያ ላይ? አሁንም ይሄ መጨከን ጭካኔ ነው ይሄ። ለምን ነው ችሎ የማይሰራው ስራውን? እዚያ እኮ እናትም አባትም ይኖረዋል፣ በጣም ብዙ ወገኖች ይኖሩታል። ያን ነገር ግን ለምንድን ነው እሱ ያላስታወሰው? አላህ ጣለበታው። እኔ በጣም አሳዝኖኛል። ሀቂቃ ሁለቱም ነው ያሳዝኑኝ። ይሄንኛውም አላህ ሸይጣን አሳሳተው፣ በቃ ብዙ ነገር ተፈጸመ። ይሄንኛውም ሞተ። በጣም ነው የሚያሳዝነው እኮ አሁን ግን የመጣንበትን ነገር ብናቅ ግን የተሻለ ነው። ወላሂ፣ ሁላችሁም አሁን ከታችም ያላችሁ ላይ ያላችሁ ወላ፣ የመጣንበትን አላማ ይዘን መሄድ አለብን። አረብ ሀገር ላይ ከመጣን ሰርተን የምንቀየር ከሆነ ተቀየረን፣ ቤተሰቦቻችን የምንቀይር ከሆነ መቀየር አለብን። አለበለዚያ ግን ሰው ሀገርን ረብሸን ልክ እንደ ኢትዮጵያ ማለት ነው። ልክ እንደ ኢትዮጵያ የምንረብሻቸውን ኢትዮጵያውያኖች፣ አሁን ኢትዮጵያ ውስጥ ብዙ ረብሻ አለ። አንተን እንትን አይደለህም፣ አንተ እንትን ነህ። በሃይማኖት አለ፣ በብሔር አለ። አንተ እንገነጠ ይሄን ነገር ለምን ይዘህ ነው እንመጣለን እዚህ ድረስ? ለምን ይዘህ ነው እንመጣለን? ለምን እንጨከናለን? አረብ አረቦች አረቦች እኮ እኛ ሀቂቃ መጣንባቸው እንጂ እነሱ እንዴት ነው የዚህ አይነት ነገር እኔ በጣም ወላሂ ያሳዝናል። ሙፊ ብቻ አላህ ይሁነው ነው የምለው ይሄ ልጅ አሁን በሱ የተነሳ በሺህ የሚቆጠሩ ኢትዮጵያኖች አሁን ላይ በጣም ስቃይ እያዩ ነው። እየተመቱ ነው፣ በጥቁር ዱል ላይ እየተመቱ ነው። ያ እየተደበደቡ ነው ያሉት። ይሄ ልጅ የትም ቦታ ቢሆን እንደዚህ ከመጨካከን ወደ ኢምባሲ ሂዶ ኢምባሲው የሚያደርገውን ድርጊት የምንከታተልበትን ነገር መከታተል አለብን እንጂ በዚህ ጉዳይ ላይ ኢትዮጵያ ቢመጣ አሁን እኔ እንደ እንትን እንዳለው ከሆነ ዜናው ራሱ ከበዳለ ነው። ገብቷል? ዜናው ራሱ ከበዳለ ስለሆነ ኮሚኒኬቱ መንግስት ድረስ ሊሄድ ይችላል። ገባ ወደ መንግስት ድረስ ስለሚሄድ ኢትዮጵያን ራሱ ተጠያቂ ያደርጓታል፣ በዚህ ጉዳይ ላይ ማለት ነው። ስለዚህ እኔ እጁን ይስጥ ነው የምለው። የደበቁት ካሉ ራሱ እነሱ ወንጀለኞች ናቸው። በነገራችን እነዛም ይታሰራሉ። ቀላል አርጋ ጠያቂ የለውም። አሁን በየእጃዛ ቤቱ እየተሰበረ እየተገባ ያለው በዚህ ልጅ ምክንያት ነው። ኦኬ፣ በህገ ወጥ መንገድ ሁሉ ለብዙ አመት እየታሰሩ ነው። በጣም በርካታ ኢትዮጵያኖች እስር ቤት ውስጥ እየገቡ ነው። ከዛ አሁን እንደሚወጡና እስረኞች አረን ሙቤ ድምፅ ሁሉንን ሁለት አመት ከታሰርን በእንድን ነዚ አይነት ሰዎች እኮ ምክንያት ነው እንዴ መንገድ ላይ አረቄ እየሸጡ አይደሉ እንዴ? እየሸጡ ሳይሆን በስነ ስርዓት ይኸው እየሸጡ እያየን፣ የተያዙ ይኸው ቤት ውስጥ ገብቶ የተያዙት ይኸው ሁሉ ሀይላንድ አረቄ ነው እኮ የደረደረው ውሃ አይደለም። እዚህ ጋር የተደረደደው ይኸው ሳውዲ ላይ ይኸው ይኸው፣ እነዚህ ሁሉ እየተያዙ እየገቡ ቤታቸው እያፈሷቸው፣ ይኸው አረቄ ሲሸጡ፣ ይኸው ምን ትላላችሁ? የኛዎቹ ይኸው በዚህ ልጅ የተነሳ እየታፈሱ ነው። እነዛም ወንጀለኞችን አይቀርም፣ ያው ሁሉ ነገር ግን እናንተ እንዴት እንደዚህ ታረጋላችሁ? የሰው ልብስን ያጠፋው ይሄ ልጅ ነፍስ አጥፍቷል። ወደ ህግ ይቀርባል። ይያዘ እያዙም አያቀርም። ዛሬ እናንተ ደብቃችሁ ያስቀመጣችሁት ካላችሁ፣ ወላሂ ነገ ይቆጫችኋል። የባሰ የራሳችሁን ህይወት እያጠበላሻችሁ ነው። እዚች ጋ ወይ ብሔሬ ወይ ዘር ምናምን አይደለም ነፍስ ናት። ይሄ ልጅ አሁን እናንተ እንደው ስታስቡት ይህን አረብ ገሎ እንቅልፍ ሚተኛ ይመስላችኋል? አይተኛም። የሰውን ነፍስ ያጠፋ ሰላም የለውም ውስጡ፣ ሰላም የለውም ውስጡ፣ ሰላም አያገኝም። የሰው ነፍስ ነው ያጠፉ ላይ እንትን እኮ አይባልም። አሁን ለምሳሌ የሚመስላቸው ሰው ቶሎ እንደተያዘ ቶሎ የሚገድል ነው፣ ህጉ በጣም ከባድ ነው። ሳያጠራ እርግጠኛውን ነገር ሳያቅ ምናምን በጭራሽ እንደዚ አይነት ነገር የለም። በነገራችን ላይ ገባህ አይደለ? ምናልባት በብር ራሱ መደራደር ውስጥ ምናምን አሁን እሱ እጅ ሰጥቶ ጉዳዩን አስረድቶ ለኤምባሲ ምናልባት ያኛው እሱ ላይ መጥቶበት ምናምን ከራሱ ድፋ አለማድረግም ከሆነ ያንን አስረድቶ በብር እንኳን የሚደራደሩለት ከሆነ ማስረዳት ነው የሚሻለው። ገባ አንቺ በየመን ብሄድ ራሱ ወደ የመን ይላክል እንዴ? የየመን እንትኖች እንዴት ነው የሚያሳልፉት? ከባድ ነው፣ በጣም ከባድ ነው። ዳር ድንበሩ አሁን ደግሞ በተጠነከረ ሁኔታ ላይ የት። አሁን እኮ ምን መሰለህ አሁን በጣም በጠነከረ መልኩ ብዙ ሰራዊት ዳር ድንበሩን እየጠበቀ ነው ያለው። አሁን ትናንትና ላይ የተዘገበው ምንም ነገር ወፍ እንኳ መብረር አይችልም እየተባለ ነው። ለምን የገደለው ይሄ ሰውዬ አረብ ነው። የት ሀገር አረብ ሀገር አይደለም። እንደዚህ ግድያ ላይ መገልመጥ እንኳ የማይቻልበት ሀገር ላይ ተቀምጦ ሳተላይት የበዛበት ሀገር ካሜራ የበዛ በተሰጣበት ሀገር ላይ ተቀምጦ የዛ አይነት ነገር ማድረጉ በጣም ስህተት ነው። ተሳሳተ፣ ነአም ተሳሳተ። በማንኛውም ነገር የሰው ልጅ ነው ሁሉ በእኔ ያለም ነው። በቃ በማንኛውም ነገር እንሳሳታለን። ነገር ግን ሌሎች በጣም ብዙ ልጆች አሁን ላይ እየተገረፉ ነው ያሉት በእሱ የተነሳ በጣም እየተገረፉ ነው ያሉት። ብዙ ነገራቶች እየሆኑባቸው ነው ያሉት። በጣም መጥፎ መጥፎ ቦታ ነው እየተመታን ያለነው የሚባለው አሁን ላይ ማለት ነው። ስልኮቻቸው ወደ ሚዲያ እንዳይገባ ስልኮቻቸው እየተቀማ ነው ያለው። ስንት አሁን ሴት ሳይቀር ወንድ ሳይቀር በተለያየ ቦታ ላይ ብዙ ድብደባ እየደረሰ ነው። ለምን ይሄ ልጅ በተደበቀበት ሁኔታ ላይ እያለ ማለት ነው። የደበቁትም ከተጋለጠ በኋላ እነሱም አብረው የወንጀለኛ ተባባሪ ተብለው ብዙ ነገራቶች ለእነሱም ፍርድ አይቀርም። ገባ አሁን ላይ ግን የሆነ ነገር ላይ ካደረገ የኢትዮጵያ ወጣትን ልክ እንደዚህ እንደምንጮህ እኮ ለሱ ድምፅ መሆን እንችላለን እኮ ገባ። ነገራቶቹ ፈላህ ከወጡ በኋላ ለሱ ድምፅ መሆን እንችላለን። ዳይሬክት እኮ ወደ ግድያ ሄድም እኮ እሱ የገደለ ይገደል ሲባል እኮ ዳይሬክት መቁረጥ አይደለም እኮ ብዙ ማጣሪያ አለው እኮ። ለምን በምን ያህል ርቀት በምንድነው የደረሰው ካሜራ እዛ አካባቢ ባይኖር ሳተላይት በማንኛውም ነገር ላይ ማለት ነው። ምን ያክል ርቀት ላይ ነው የመታው፣ ለምንድን ነው፣ እንዴት አድርጎ ነው የመታው፣ ሁሉ ነገር ተጠርቶ ነው መሆን የሚችለው። እስኪ እና የእኛን አገር ጸባይ መወሰድ የለብንም ባይነኝ። እኔ አፋን አበዛሁኝ። አብሽር ኢልያስ እስማኤል፣ ሌላም የገቡ ወገኖቻችን አሉ። አያለች ሰላም ነው፣ እንዴት አመሽሽ ሚቲሽና እንሽና አሳብሽና ሞቢኤ ነው ወጣህ ሶጣኝ መስጂድ ይሶላት አላ አላ አላ ሀቢቢ ደርሰና ችግር የለውም። አያለሽ አለሽ አለ እግዚአብሔር መስኪን አለ እግዚአብሔር። እንዴት አላችሁ ብያለሁ፣ ለሁላችሁ የሀገሬ ልጆች አለን አለን። በጣም ያሳዝናል ግን ምን ማድረግ አይቻልም። ይሄ ልጅ መቼም የሆነ ነገር ጥቃት ሳይደርስበት ወዱ አይደለም። መቼም ይሄን ነገር የተሳሳተው ግን ባለበት እጁን ቢሰጥ ይሻላል፣ ግን ደግሞ በሱ ምክንያት ብዙ ሕጻናቶችም እየተጎዱ ነው የምል መረጃ ልጆች፣ ብዙ ልጆች እያወሩ ነው። በውስጥ ግን ከባድ ነው። ምን ማድረግ ይቻላል ነው። አሁን የሚያውቅ ሰው ካለ እንደዚሁ እንትኑ ላይ ቢያቀርቡት ይሻላል። ግማሹ ወጥቷል፣ ኢትዮጵያ ገብቷል፣ ቪዲዮ ሰርቷል የሚሉም ነገር አለ። ግን የትኛው እውነት እንደሆነ አናቅም። ሙቪ እኔ አንተ ቤት በመግባቴ ደስተኛ ነኝ። ዛሬ ገብቼ እድል ስለሰጠኝ አመሰግናለሁ። ግን በጣም አሳዝኖኛል፣ በጣም ማለት ነው። ግን ከዚህ በላይም ደሞ የእኛ ልጆች እየተጎዱአል። ያው እነሱ ሰው ስለሞተ ብቻ እንደዚህ ሰው ሁሉ አካበደው። የእኛ ልጆች ከዚህ በላይ የሞቱ የለም። እዛ ሀገርስ ልጆች እርስ በእርሳቸው እንጂ የተጋደሉት አረብ አልገደላቸውም። በነገራችን ላይ ይሄን ላይዩ ማለት ያልኩት ያን እነዛ ሳይሆን የኛ ልጆች በየማዳም ቤት የተጎዱት እነሱ አረቦቹ የኛ ልጆች በየቤቱ የገደሉት የለም፣ የኛ ልጆች የሞቱ የለም። በሳውዲ አረቢያ ገላይ እኮ